ጤና ይስጥልኝ ዘላለም መንግስቱ ነኝ። የኢትዮጵያ ወንጌላዊ ክርስትና ተጠልፏል። ባለፈው ክፍል በክፍል አንድ የተመለከትነው የመጀመሪያውን ጠላፊ ነበር። የመጀመሪያው ጠላፊ አዲሱ ጴንጤቆስጣዊነት ነው። ጥንት በሐዋርያት ዘመን ደቀ መዛሙርት ክርስቲያን ተባሉ። ክርስቲያን ማለት የክርስቶስ የሆኑ የክርስቶስ ሰዎች የክርስቶስ ደቀ መዛሙርት ወይም የክርስቶስ ተከታዮች ማለት ነው። ቀዳሚ የአገራችን ወንጌላውያን አማኞችም በአገራችንም የኢየሱስ ሰዎች እንደሚባሉት ማለት ነው። ጳውሎስ በሐዋርያት ሥራ ምዕራፍ 26 ለንጉሥ አግሪጳ ንጉሥ አግሪጳ ሆይ፣ ነቢያትን ታምናለህን? እንድታምናቸው አውቃለሁ ሲለው አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህ አለው ይላል። የሐዋርያት ሥራ ምዕራፍ 26 ቁጥር 27ና 28 ክርስቲያን ልታደርገኝ ትወዳለህ ነበር ያለው። ይህ የሆነው በአገራችንና ባለፉት አስርታት ቢሆን ኖሮ ክርስቲያን ልታደርገኝ ትወዳለህ ሳይሆን ጴንጤ ልታደርገኝ ትወዳለህ ሳይለው አይቀርም። ጴንጤ በልሳን ተናጋሪ ጴንጤቆስጣዊ ማለት እንጂ ወንጌላዊ ማለት አለመሆኑን አይተናል። ይሁን እንጂ በሀገራችን ወንጌላዊ ክርስትና እንኳ ጴንጤ እስኪባል መጠለፉንም አብረን አይተናል። ይህ አንደኛው ጠለፋ ነው፣ የአዲሱ ጴንጤቆስጣዊ ጠለፋ። ሁለተኛውና ቀጥለን የምንመለከተው ጠለፋ በአዲሱ ሐዋርያዊ ዳግም ስሪት ወይም አህዳስ የተካሄደው ጠለፋ ነው። ኢትዮጵያዊው አህዳስ መልኩም ጠረኑም ከዋናው አህዳስ የተለየ ነው። ይህንን አህዳስ ዘኢትዮጵያ ወይም የኢትዮጵያው አህዳስ ነው ያልኩት። ይህኛውን ለመረዳት አስቀድመን ዋናውን አህዳስ እንይ። አህዳስ አዲሱ ሐዋርያዊ ዳግም ስሪት ነው። በእንግሊዝኛ ኒው አፖስቶሊክ ሬፎርሜሽን ይባላል። አንዳንዶች በአማርኛ አዲሱ ሐዋርያዊ ተሃድሶ ብለውም ይጠሩታል። ግን የእንግሊዝኛው ቃል ሬፎርሜሽን እንጂ ሪኒዋል ስላልሆነ ተሃድሶ የሚለው ቃል አይገልጠውምና ተሃድሶ አይሰኝም። ዳግም ስሪት ወይም ሬፎርሜሽን የቀድሞው እንደገና ሲሰራ ወይም የቀድሞውን አስመስለውት እንደገና ሲሰሩት ማለት ነው። ይህ ኒው አፖስቶሊክ ሬፎርሜሽን በእንግሊዝኛ አጽህሮት ናር እንደሚባለው በአማርኛ አህዳስ ያልኩት ያንን ነው። ናር ኤንኤአር እንደሚባለው ከዚህ በኋላ በአህዳስ ነው የምጠራው። አህዳስ ዘኢትዮጵያ ያልኩት ይህ ንቅናቄ ኢትዮጵያንም ጨምሮ ወደ አፍሪካ ሲመጣ ከመነጨበት ከአሜሪካ እንቅስቃሴው ይልቅ የተለያዩ በርካታ እክቶችን ያዘለ በመሆኑ ነው። እነዚህ እክቶች የሐሰት ትንቢቶችና የውሸት ልምምዶች፣ የገንዘብ ምዝበራዎችና ፈጠራዎች፣ የገንዘብ ማምታታቶችና ማጭበርበሮች፣ የስልጣን መባለጎችና ባለስልጣናትን በገንዘብ መግዛት፣ ጥንቆላዊና መተታዊ አሰራር የሃይማኖት መልኮችን፣ የማሀይሞችን፣ የአላዋቂዎችን ብዛት እንደ መንጋ መንዳትን፣ የሌሉ የውሸት ምልክቶችን ያሉ አስመስሎ የማሳየት ምትሃታዊ አሰራርን፣ ሌሎችንም ብዙ እክቶች የያዘ ነው። ይህ የአፍሪቃው አህዳስ ነው። እነዚህ የማጭበርበርና የሐሰት አሰራሮች አህዳስ ከተጀመረበት ከሰሜን አሜሪካው እንቅስቃሴ የእኛውንና የአፍሪቃውን በብዙ የሚለዩ መታወቂያዎች ናቸው። ይህ አህዳስ አዲስ ክስተትና ብዙዎች እየተደነቁ የተከተሉት የተሞኙለት እንቅስቃሴ ነው። በአጭሩ አህዳስ የነቢያትና የሐዋርያት ተብዬዎች እንቅስቃሴ ነው። ተብዬዎች ያልኩት እኔ እነዚህን ሰዎች ሐሰተኛ ነቢያትና ሐሰተኛ ሐዋርያት ስለምላቸው ነው። ሐሰተኛ ሐዋርያት የምላቸው በመጽሐፍ ቅዱስ ሐዋርያት የሚባሉትን ከቶም ስለማይመስሉ ነው። የመጽሐፍ ቅዱስ ሐዋርያት ዋናው ጉዳያቸው ወንጌሉና ክርስቶስ ነው። ሐሰተኛ ነቢያት ያልኳቸውም የመጽሐፍ ቅዱሱን ነቢያት ስለማይመስሉ ነው። የመጽሐፍ ቅዱሱ ነቢያት የእግዚአብሔር ሕዝብ የወደቀበትን ዝቅጠት ይናገራሉ። እነዚህ አይናገሩም ብቻ ሳይሆን ዝቅጠትን ያበረታታሉ። የመጽሐፍ ቅዱስ ነቢያት የኃጢአትና የኃጢአተኞች ተገዳዳሪዎች ናቸው። እነዚህ የኃጢአት ተባባሪዎች እና ተሳታፊዎች ናቸው። የመጽሐፍ ቅዱስ ነቢያት ወደፊት የሚሆነውን ነገር የተናገሩና የተናገሩትም የተፈጸመ ናቸው። እነዚህ በመላምት በግምትና በነሲብ የሚናገሯቸውም እንኳ ያልተፈጸሙ ውሸታሞች፣ ቀጣፊዎች ናቸው። ላለፉት ጥቂት ዓመታት በየዓመቱ እስኪ በሚቀጥለው ዓመት የሚሆነውን ይንገሩን እያልኩ ጠይቃለሁ። አንድም ደፍሮ የሚናገር የለም። አሁንም እንኳ በ2018 የሚሆነውን ይነግሩን ዘንድ ጠይቄ ነበር። አልሞከሩም፣ አይሞክሩምም። የመጽሐፍ ቅዱስ ነቢያት እግዚአብሔርን የሚፈሩና የሚታዘዙ ቅዱሳን ናቸው። እነዚህ እግዚአብሔርን የማይፈሩና ሰውንም የማያፍሩ አይናውጣ አጭበርባሪዎች ናቸው። ነገር ግን እነዚህ ወንጌላዊውን ክርስትና አጠየሙትና አጠቆሩት። ዛሬ ወንጌል ሲነገራቸው በካራቴ ለመመታት፣ ዘይት ለመግዛት፣ ሶፍት ለመብላት የሚሉ መኖራቸው ወንጌላዊ ክርስትና መታወቂያው መቀየሩን ያሳያል። መጠለፉን ማለት ነው። አዲሱ ሐዋርያዊ ዳግም ስሪት አህዳስ በሀያኛው ክፍለ ዘመን ሁለተኛ አጋማሽ ላይ በጴንጤቆስጣዊና ካርዝማዊ እንቅስቃሴ ጀርባ ታዝሎ ወደ ቤተ ክርስቲያን የገባ እንቅስቃሴ ነው። ቀደም ባለው ክፍል አዲሱ ጴንጤቆስጣዊነት ለብዙ የስህተት አሰራሮችና ትምህርቶች በር ከፋች ነው ያልኩት ለዚህ ነው። አህዳስም ወደ ቤተ ክርስቲያን እንዲገባ ወለል ያለ በር የከፈተለት ይኸው አዲሱ ጴንጤቆስጣዊ እንቅስቃሴ ነው። አህዳስ በብዙ የተተገበረውም በጴንጤቆስጣውያንና ካሪዝማውያን አብያተ ክርስቲያናት ውስጥ ይሁን እንጂ ልክ እንደ ራሱ እንደ ጴንጤቆስጣዊና ካሪዝማዊ እንቅስቃሴ ተጋቦቱ ወደ ወንጌላውያን አብያተ ክርስቲያናትም ዘልቋል። አህዳስ እንደ ብዙዎቹ የስህተት ትምህርቶች የተጸነሰውና ያደገው በአሜሪካ ነው። ዋና ትምህርቱም በዚህ ዘመን የሐዋርያትና ነቢያት ሥልጣን ለቤተ ክርስቲያን ተመልሷል። መሪዎቹና ፊት አውራሪዎቹም ሐዋርያትና ነቢያት ናቸው። በእነዚህ ሐዋርያትና ነቢያት አማካኝነት ክርስቲያኖች ለጓሙን ሁሉ በእጃቸው አገዛዝን ሁሉ በመዳፋቸው ይጨብጣሉ። በዚህ ደግሞ ማኅበረሰቡ ይለወጥና የበላይ ይሆናል። ከዚያም ክርስቶስ ይመጣና አገዛዙን ይረከባቸዋል የሚል ነው። በአጭሩ የአህዳስ እንቅስቃሴ ዋና ዋና ትምህርቶቹ መንግሥት አሁን ወይም ኪንግደም ናው፣ ምልክትና ተአምራት ሳይንስ ኤን ወንደርስ፣ የግዛት ስነ መለኮት ዶሚኒየን ቴዎሎጂ እና አምስቱ ቢሮዎች ወይም ፋይፎልድ ሚኒስትሪ የሚባሉት ናቸው። ቀድሞም የነበሩት የብልጽግና ወንጌል፣ የቃለ እምነት ስህተት፣ የፈውስና ድንቃ ድንቆች ፍለጋን መከተል በጉያ ተይዘዋል፣ ታዝለዋል። እነዚህኛዎቹ ቀድሞ ቢኖሩም አሁን ገነኑ። አንዳንዶቹ ዘራቸው ቀድሞም ጴንጤቆስጣዊውና ና ካሪዝማዊ እንቅስቃሴ ወደ መቀዝቀዝ ሲመጣ ነበሩ። ለምሳሌ በደርግ ዘመን ዩኒቨርሲቲ ሳለው የነ ኬነት ሄግን እና ኦራል ሮበርትስ መጽሔቶች ሬማ እና ወርድ ኦፍ ፌዝ የተባሉት መጽሄቶች የሚላኩላቸው ጥቂት ወንድሞች ነበሩ በዩኒቨርሲቲ ግቢያችን ውስጥ። እኔ እነዚህን ነገሮች መጀመሪያ ያነበብኩት ያየሁት ገና በክርስትና እምነቴ እንጭጭ ሳለሁ ያኔ ነው። የአህዳስ ዋናው መታወቂያ ትምህርት ወይም የሌሎቹ ትምህርቶቹና ድርጊቶቹ ጉዝጓዙና የሐዋርያትና ነቢያት እንደገና ማንሰራራት ሆኖ ስነ መለኮቱ የግዛት ስነ መለኮቱ ወይም ዶሚኒየን ቴዎሎጂ የሚባለው ነው። አዳምና ሔዋን ግዙ የተባሉትን ከእጃቸው ስላስወሰዱት ምድርን አሁን በዘመን መጨረሻ እንደገና በአዲሱ ሐዋርያዊ አሰራር ወደ ቅዱሳን ተመልሷል የሚል ትምህርት ነው። ግዛት ወይም አገዛዝ የሚሉት ነገር የሚሰናሰልባቸው የተያያዙ የሰባት ደብሮች እዝ ወይም ሰቭን ማውንት ማንዴት የሚባል መዋቅር አለ። እነዚህ ሰባት ደብሮች ወይም ተራሮች የሚሏቸው ቤተሰብ፣ የአካዳሚ ትምህርት፣ ሃይማኖት፣ መንግስት፣ የመገናኛ አውታር ወይም ሚዲያ፣ ንግድ እንዲሁም ኪነ ጥበብና ተዝናኖት ናቸው። እነዚህን ሁሉ መቆጣጠር ነው ህልማቸው፣ ቅዠታቸው። አህዳስ እንደ አውሮፓ አቆጣጠር በ1980ዎቹና 90ዎቹ የተጸነሰ የተወለደና ያደገ እንቅስቃሴ ነው። ቃሉን ራሱን የቀመረው ቻርልስ ፒተር ዋግነር የተባለ አሜሪካዊ ነው። እንቅስቃሴው በአሜሪካ የብዙ አብያተ ክርስቲያናትን ትኩረት የሳበው መጀመሪያ ከቤተ ክርስቲያን እድገት ጋር በመቆራኘት ነው፣ ቸርች ግሮት ከሚሉት። በጊዜው በሴሚነሪ ውስጥ የቤተ ክርስቲያን እድገት አስተማሪ ነበር ዋግነር። ወንጌልን በቃል ሳይሆን በኃይልና በምልክት መስበክ አስፈላጊውና ውጤታማው መንገድ ነው ይል ነበር። ነገር ግን አጀንዳው በግልጽ ሲታወቅና ከስህተት ልምምዶች ጋር መያያዙ ብዙ አብያተ ክርስቲያናት ቸል እንዲሉት አደረገው። አልተቀበሉትም ብዙዎች ቤተ ክርስቲያኖች። ከዚህ ቸልታ ብዙም ሳይርቅ ከቤተ ክርስቲያን እድገት ጋር የዘመናዊዎቹ ሐዋርያትና ነቢያት ቤተ ክርስቲያንን መምራት አስፈላጊነት ደምቆ ተሰምረበት። አምስቱ ቢሮዎች ወይም አምስት እጥፍ አገልግሎት ፋይፎልድ ሚኒስትሪ የሚባለው በኤፌሶን ምዕራፍ አራት ቁጥር አስራ አንድ ላይ ያሉት ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎች እና እረኞች ቤተ ክርስቲያንን ለፍጻሜው ዘመን አዘጋጅ ሆነው እንደ አዲስ መነሳት እንዳለባቸው ተጋነነና ተስተማረ። አምስቱ ተባለ እንጂ ዋናዎቹ ነቢያትና ሐዋርያት ሁለቱ ብቻ ናቸው። የቀሩት ሚዜዎች ወይም አጃቢዎች ናቸው። ሁለቱ የበላይ ሆነው ሐዋርያትና ነቢያት ገነው ጥሰው ጠርምሰው ውጠው ሰልቅጠው ወጡ። ሐዋርያትና ነቢያት በየሳምንቱ በደርዘን መወለድ ጀመሩ። ነገሩ የገበያም አይደል? በጎን ደግሞ ሐዋርያትንና ነቢያትን የሚሾሙ የምስክር ወረቀት የሚሸጡ ተቋማትን በአሜሪካ ተተከሉ። በተለይ ራሱ ፒተር ዋግነር በ1999 እንደ ኤሮፓ አቆጣጠር የመሰረተው the International Coalition of Apostles በዓለም ዙሪያ ያሉት አዲሶቹ ሐዋርያት የሚገናኙበት መዋቅር ወይም መረብ ሆነና ስራውን ጀመረ። ተሿሚዎቹ ሐዋርያትና ነቢያት በተራቸው ከስራቸው ሌሎችን እየሾሙ እየቀቡ ልክ እንደ ፒራሚዳዊ የንግድ አደረጃጀት የመሰለ መዋቅርም ተፈጠረ። አንዳንድ ኢትዮጵያውያንም ሐዋርያት ብለው ራሳቸውን አሳወቁ አሳወቁ። በኢትዮጵያ ያልተለመደ ስለሆነ ወይም የተለመደ ስላልሆነ መጀመሪያ በድብቅ ነበር ነገሩን ያደርጉ የነበረው። ጉዳዩ ከገንዘብና ስልጣን ጋር የተጋመደ አካሄድ መሆኑም እየቆየ ተከሰተ። በጊዜው ይሄ አህዳስ በአፍሪካም ነገሩ ተባዛ። የአፍሪካውን ያከፋው ከላይ ያልኳቸው እክቶች የሐሰት ትንቢቶችና የውሸት ልምምዶች፣ የገንዘብ ምዝበራዎችና ማጭበርበሮች፣ የስልጣን ጥማትና ባለስልጣናትን መደለልና በገንዘብ መግዛት፣ የጥንቆላና መተታዊ አሰራር፣ የሃይማኖት መልኮችና እነዚህ መሃይሞችን ያላወቁትን፣ እውነትን እየሰሙ ወደ መጨበጥ የማይደርሱትን፣ ሁሌ እየተማሩ የማያድጉትን እንደ መንጋ መንዳት የሌሉ ውሸቶችን የውሸት ምልክቶችን ያሉ አስመስሎ የማሳየት ምትሀታዊ አሰራር ሌሎችም ናቸው። በስልጣን ወይም በማዕረግ መባለክ፣ ገንዘብ አግበስባሽነት፣ ቅይጥነት፣ ሌብነት በተለይ ከጥንቆላ ጋር የተያያዙ አካሄዶች በተለይ የሰሃራ በታች የአፍሪካ አገሮች የሰሀራ በታች አፍሪካ አገሮች የአህዳስ እንቅስቃሴ ዋና ምልክቶች ናቸው። ናይጄሪያ፣ ጋና፣ ማላዊ እና ደቡብ አፍሪካ የነዚህ ሰዎች ክምችቶች ተጠቃሽ አገሮች ናቸው። ከኛ ሀገር ናይጄሪያ እየሄዱ ሰልጥነውና ተቀብተው የመጡ ጥቂት አይደሉም። እነ ጃፒ፣ እነ ብርቱካን፣ እነ ሌሎችም በርካቶች አሉ። የእኛ አገሩ አህዳስ ልክ እንደ አፍሪካ ሁሉ ተመሳሳይ ሆኖ ከዚያም የከፋው ነው። የእኛውን የከፋ ያደረገው ጊዜውም ጭምር ነው። ያ ጊዜ የኢትዮጵያ የስደቱ ዘመን መጨረሻና የነፃነቱ ዘመን መባቻ ነበረ። የነፃነቱ ዘመንና የዚህ የአህዳስ የስህተት ትምህርት እንቅስቃሴ አብረው ብቅ ማለታቸው ብቻ ሳይሆን በሐዋርያነትና ነቢይነት ስም ሀሰተኞችና አጭበርባሪዎች ቤተ ክርስቲያንን የወረሩት የወንጌላውያን አብያተ ክርስቲያናት በነፃነቱ ምክንያት ለብዙ ነገሮች ክፍት በነበሩበት ጊዜ ነበር። ልብ እንበል። የእነዚህ ሀሰተኞች ነቢያትና ሀሰተኛ ሐዋርያት ዋናው ግባቸው ገንዘብ ነው። ስልጣን ቢኖርበትም የስልጣኑ የራሱ አስፈላጊነት ለገንዘብ ነው። ይህ ቀድሞ የነበረው የብልጽግና ወንጌል ሳይሆን የብልግና ወንጌል ነው። የአገሪቱ ምጣኔ ሀብት የሚዋልልበትና የሚዋዥቅበት ጊዜም ነበርና ገንዘብ እጅግ ረሃብ የሆነበት ጊዜ ነበር። የመጀመሪያዎቹ ባለ ሰርቲፊኬት ሐዋርያት ነን ባዮች ራሳቸውን ካሳወቁና ራሳቸውን ያላሳወቁትም ትምህርቱን ከረጩ በኋላ የነቢያትና ሐዋርያት አካሄድ የሰደድና የቋያ እሳት ሆነ። መጀመሪያ መጋቢ ዳንኤል መኮንን ራሱን ሐዋርያ አሰኝቶ ከአሜሪካ ወደ ኢትዮጵያ ሲመጣ ምን እያደረገ እንደነበረ ራሱም ያወቀው አይመስልም። በአስር ሺህ የሚቆጠሩ ሐሰተኞች እንደሚፈለፈሉ ማንም አልጠበቀም። ነቢያቱ ሐሰተኛ ነቢያት፣ ሐዋርያቱም ራሳቸውን የሾሙ ሐሰተኛ ሐዋርያት የመሆናቸው አካሄድ ማንም የጠረጠረውም የጠበቀውም አልነበረም፣ ማለት ይቻላል። በስደቱ ዘመን ቤተ ክርስቲያንን ጥለው የፈረጠጡ ፈርጣጮች ደግሞ ብቅ ብለው ብሔራዊ የቤተ ክርስቲያን አጀንዳ ማስመዝገብና ማስተማር ያዙ። በተለይም በረከትን፣ ብልጽግናን፣ የግዛት ስነመለኮትንም ያነገተው አካሄድ መንግስትንም መታከክ ያዘ። ለመንግሥት ባለሥልጣኖችም ዲግሪዎች አምራች ተቋማት ተከፈቱ። አስራ ሁለተኛ ክፍል ያልጨረሱትም ዶክተር እየተባሉ ተመረቁ። ይህ ከስነ መለኮት ጋር የተያያዘ ባይሆንም አስጀማሪዎቹ የቤተ ክርስቲያን ሰዎች ናቸው። በዚህ መስመር ጠጠር ያለ ሚና የተጫወቱት ቁማራቸውን በልተው ገንዘባቸውን ሰብስበው ከረጢታቸውን ሞልተው አሁን ወደ ንግዳቸው አልፈዋል። ቀድሞም ለማስተማር ሳይሆን ለመብላት ነበር የገቡት። ሐሰተኞቹ ከባለስልጣን ጋር መሞዳሞዳቸው እውቅናን፣ መሬትን፣ ቦታን አስታቀፋቸው። ሐዋርያነትና ነቢይነት አዲሱ ንግድና ጢስ አልባው ኢንዳስትሪ ሆነ። ከድንኳን ቀጥታና በአጭር ጊዜ ወደ ሕንፃ መግባት አዲሱ ፈሊጥ ሆነ። ራሳቸውን ነቢይና ሐዋርያ ያሉት በጥቂት ጊዜ ዝናና ሰምተውም የማያውቁትን ገንዘብ ጨበጡ። ብዝሀ ሚሊዮነሮች ሆኑ። የብልጽግና ወንጌል ቀድሞም ቢኖርም አሁን ገነነ። የቃለ እምነት ትምህርት ቀድሞም ቢኖርም አሁን ገነፈለ። በእነዚህ ላይ አምስቱ ቢሮዎች የሚባል ተጨመረ። ቢሮ የሚል ቃል ባይኖርም ተፈጠረ። ቀደም ሲል እንዳልኩት ከአምስቱ ዋናዎቹ ሁለቱ ነቢያትና ሐዋርያት ብቻ ናቸው። የቀሩት አጃቢና የሽፋን ተኩስ ሰጪ ናቸው። የነጻነት ዘመን ነውና ማንም ማንንም አይቃወምም። ስህተት ነው አይልም። ካለ ወዮለት ያ ሰው። ነገሩ በበጎቹ መግቢያ ተኩላው ዘዋለበት። አወይ ነጻነት ሆነ። ነጻነቱ ልክ እንደ ክረምት ጎርፍ ደራሽ ብቻ ሳይሆን ድፍርስና አላስፈላጊ ነገሮችን የያዘ ነበረም። ጥቂቶቹ ቀድሞም የነበሩ ጴንጠቆስጣውያን ልምምዶች ሲሆኑ ሌሎቹ በስደቱ ዘመናት እና ከዚያም በፊት በሰሜን አሜሪካ ተወልደው ያደጉት ምንጫቸው አዲሱ አስተሳሰብ ወይም ኒው ታውት የሆኑት የቃለ እምነት ትምህርቶች ናቸው። የፈውስ መብትነት፣ ጥግና ጫፍ የሌለው የብልጽግና ረሃብ የወለደው የብልጽግና ወንጌል እና ያልተወራረዱት የጴንጤቆስጣዊነት ልምምዶች ሁሉም አሉበት። በተለይ ቀድሞም በስም ብቻ ሳይሆን በተግባርም ጴንጤቆስጣውያን የሆኑት ይህንን አካሄድ አጃቢዎች የሆኑ አድማቂዎች፣ አሸብራቂዎች እንደ መጋቢ በቀለ ወልደ ኪዳን ያለ ጴንጤ ቆስጣዊ እና እንደ ቄስ በሊና ሰርካ ያለ ጴንጤ ቆስጣዊ የሆነ ሉተራዊ እስከ አዳራሾቻቸው እየሄዱ ቡራኬና ስብከትና ዘይት መቀባትና ምስክርነት መስጠት ሆን ብለውና አስልተው የተያያዙት ጉዳይ ሆነ። እንቅስቃሴውን ልክ አስመሰሉት። ቤተ ክርስቲያንን ለማስጠለፍ እነዚህ ሰዎች ተባባሪዎች ሆኑ። አህዳስ ሐዋርያና ነቢያት የሚለው ባንዲራ ሲያውለበልብ ተስፈኛ የሆኑ የቀንጅቦች ቀድሞውኑ ተፈጥረው ነበር። የሃይማኖት ነፃነቱን ተተግነው አህዳስ ኢትዮጵያ ሲገባ ቆመው የተቀበሉት የቀንጅቦቹ ነበሩ። ቆመው አጨብጭበው፣ ግምጃ አንጥፈው፣ አበባ በትነው፣ እልል ብለው የተቀበሉት የቀንጅቦቹ ነበሩ። ሐሰተኛ ነቢያትና ሐሰተኛ ሐዋርያት መሆናቸውን ላንቃችን እስኪደርቅ ብንናገርም ተናጋሪዎቹ ቅናተኞች ተባልን። ይታያችሁ! በእነዚህ ሲቀና ይታያችሁ! ይሄ የመንፈስ ቅዱስ ሥራ አይደለም ስንል ሴሴሽኒስት ተባለን። ሴሴሽኒስት የተወሰኑ የጸጋ ስጦታዎች ያኔ ቆመዋል ዛሬም የሉም የሚሉ ናቸው። ያንን ተባልን። የልምምዶቻቸውን ግድፈት ብቻ ሳይሆን ገፈቶችና የአስተምሮ ስህተቶቻቸውን ልናሳይ ስንጥር ስም አጥፊ ተባልን። ነቢያት ሳይሆኑ ሐሰተኛ ነቢያት፣ ሐዋርያት ሳይሆኑ ሐሰተኛ ሐዋርያት መሆናቸውን ልናሳይ ስንታገል በመንፈስ ቅዱስ የማያምኑ ተባልን። ሌላው ቀርቶ እነዚህ ሰዎች በሕግ መፈለግ ያለባቸው አጭበርባሪዎችና ወንጀለኞች እንጂ ወንጌላዊ እምነት የሌላቸው መሆናቸውን ስናሳይ እነሱን የምናጋልጠው እኛ እንደ ወንጀለኛ ተቆጠርን። እኛ መፈለግ ተጀመርን። በውጭ ያለነው በኢንተርፖል እንድንፈለግ ተነገርን። በነባር ቤተክርስቲያኖች እንድንወገዝ ጥያቄ ቀረበብን። እነሱ ወንጌላዊ ክርስትናን እንደ ሸማ ለበሷት እና ወንጌላዊውን ክርስትና አስጠለፉት። የኢትዮጵያ ወንጌላዊ ክርስትና በኢትዮጵያዊ አሃዳስ ተጠለፈ። በማጭበርበርና በንጥቂያ የተመዘበረ ገንዘብ በእጃቸው ገባችና አየሩን ወረሩት፣ ተቆጣጠሩት። የቴሌቪዥን ጣቢያዎች ተኮናተሩ፣ ማህበራዊ ሚዲያውን ተጠቀሙበት። ብዙዎችን በቀላሉ የሚያምኑ ሰነፍ ሰዎችን ማረኩ። ዛሬ ወንጌላዊ ክርስትና የሚባለው ርዕስ ወይም ርዕሰ ጉዳይ ሲነሳ የሚጠቀሱት እነሱ ናቸው። ወንጌል ሲነገራቸውና ወደ ቤተ ክርስቲያን ሲጋበዙ ቅድም እንዳልኩት በካራቴ ልታስመቱኝ፣ ሶፍት ወረቀት ልታስበሉኝ፣ ዘይትና ውሃ ልታስገዙኝ ተባለ። ይህ ነዋ ደምቆ በማኅበራዊ ሚዲያ እየናኘ ያለው ሐሰተኞቹና አጭበርባሪዎቹ የሐሰት ትምህርት አስተማሪዎች ሳይሆኑ የወንጌላዊ ክርስትና ምልክት ሆኑ፣ ምሳሌ ሆኑ፣ ባንዲራ ሆኑ፣ ተጠቃሽ ሆኑ፣ መሰደቢያችንም ሆኑ። ወንጌላዊ ክርስትና ተጠለፈች። በአህዳስ በሐሰተኛ ነቢያትና ሐሰተኛ ሐዋርያት ወንጌላዊ ክርስትና ተጠለፈ፣ ተወሰደ። ይህ ሁለተኛው የወንጌላዊ ክርስትና ጠለፋ ነው። ወደ ሶስተኛውና የመጨረሻው የወንጌላዊ ክርስትና ጠለፋ እመለሳለሁ።